በዛሬው ፕሮግራማችን እንደተለመደው ዛሬም እናንተን የሚያሳትፉ ጥያቄዎችን ወደ እናንተ እናደርሳለን። እንደተለመደው እንግዲህ እናንተን የሚያሸልሙ ፕሮግራሞችን ይዘን ቀርበናል። ጥያቄዎችን ወደ እናንተ እናደርሳለን። ሌላኛው ከዝውውር ጋር የተያዘ ደግሞ በርከት ያሉ ጉዳዮች እየወጡ ይገኛሉ። ነገር ግን ትናንትና በስፋት እየተነገረ የሚገኘውንና የኒኮ ዊሊያምሰን ጉዳይ እንመለከታለን። ይህ ተጫዋች ከባርሴሎና ከአርሰናል እና ከባየር ሚኒክ ጋር በስፋት ስሙ እየተነሳ የሚገኝ ተጫዋች ነው። ይህ ተጫዋች ወዴት የማምራት እድሎች ያሉት በዛሬ ፕሮግራማችን ከምንዳሰሳቸው ጉዳዮች ናቸው። እንደተለመደው 240 ሰከንድ የሚለው ፕሮግራማችንም ይቀርባል። የዓለም ላይ እንግዲህ የተከሰቱ እግር ኳሳዊ ጉዳዮችን እንግዲህ በ240 ሰከንድ ውስጥ የምናቀርብበት ፕሮግራማችን ነው። እሱንም ጉዳይ ወደ እናንተ እናደርሳለን። ዩናይትድንም የተመለከቱ የዝውውር ጉዳዮች ያሉ ሌሎቹ ድም ክለቦች እንመለከታለን። እንዴት ናችሁ ውድ ቤተሰቦቻችን እንደምን አላችሁልን? ይሄ አዲሱ ፎአድ ባህሩ የተባለው የዩቲዩብ ቻናላችን ነው። ስለምትከታተሉን ከኛ ጋር ስለሆናችሁም እጅጉን ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን የምናነሳበት ፕሮግራማችንን በዛሬውም ይዘን ቀርበናል። ዕለተ ቅዳሜ ላይ እንገኛለን። ስለምትከታተሉን ከልብ አድርገን እናመሰግናለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ፣ እንዲሁ ቪዲዮዋችንንም ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። ወደ ቀዳሚው ፕሮግራማችን ነው የምናመራው። ቀዳሚ ፕሮግራማችን የሚሆነው ደግሞ እናንተን የምትሳተፉበትና እንዲሁ ሽልማቶችን ወደ እናንተ የምናደርስበት ፕሮግራማችን ነው የሚሆነው። የጥያቄና መልስ ፕሮግራማችን አሁን ይቀርባል። ምስሉ ላይ የምትመለከቱት የምትመለከቱ ተጫዋች የተዘዋወረባቸው ክለቦችን ተመልከታችሁ ተጫዋቹን መገመት ነው። ይኸው ጥያቄ፣ ይህ ተጫዋች የእግር ኳስ ሕይወቱ የሚጀምረው በናሲዮናል ነው። ከዛም ወደ ግሮኒንገን አቀና። ከግሮኒንገን ወደ አያክስ አምስተርዳም እያመራበትም ዝውውርን አካሂዷል። ከአያክስ አምስተርዳም ከኔዘርላንዱ ክለብ ወደ እንግሊዙ ሊቨርፑል አመራም። በሊቨርፑል ጥሩ ጊዜያቶችን አሳልፎ ወደ ባርሴሎናም አመርቷል። ከባርሴሎና እዛው በስፔን ለሚጫወተው አትሌቲኮ ማድሪድም እንዲሁ ያመራበት ጊዜ እንደነበር እናስታውሳለን። ወደ ልጅነት ክለቡ ናሲዮናል በመቀጠል ተላልፏል። ከናሲዮናል ደግሞ የብራዚሉን ክለብ ግሬሚዮ፣ አሁን ደግሞ በኢንተር ማያሚ ሲጫወተም የሚገኝ ተጫዋች ነው። ይህ ተጫዋች አንድ ጊዜ የኮፓ አሜሪካን ማሸነፍ ችሏል። አንድ የአውሮፓ ቻምፒየንስ ሊግ፣ አንድ የክለቦች የዓለም ዋንጫ፣ አምስት የስፓኒሽ ላሊጋ፣ አንድ የዩኤፋ ሱፐር ካፕን ዋንጫን ጨምሮ በርከት ያሉ ዋንጫዎችን ማሳካት የቻለ ተጫዋች ነው። ይህ ተጫዋች ማን ይመስላችኋል? ምላሾቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ተመልሰን መጣን፣ ውድ ቤተሰቦቻችን። የዝውውር ጉዳዮችን ለማንሳት እንሞክር። በተለይ ከኒኮ ዊሊያምስ ጋር የተያዙ መረጃዎች ትላንትና መሻሹን ጨምሮ በርከት ያሉ ጉዳዮች ከዚህ ተጫዋች ጋር ሲነገሩ እንደነበር ሰምተናል። ይህ ተጫዋች እንግዲህ በአውሮፓ ትልልቅ ክለቦች ከሚፈለጉ ተጫዋቾች መካከል አንደኛው ነው። በዚህ የዝውውር መስኮት አርሰናል፣ ባየር ሚኒክ፣ ባርሴሎና፣ ቼልሲን ጨምሮ ሌሎችም ትልልቅ ክለቦች የዚህ ተጫዋች ፈላጊ እንደሆኑ እየተገለጸ ይገኛል። በተለይ የዚህ ተጫዋች እንቅስቃሴ እንግዲህ ባለፈው 2024 ላይ በተካሄደው የዩሮ የአውሮፓ ዋንጫ ላይ እንግዲህ ከተመለከት ነው ከስፔን ብሔራዊ ቡድን ጋር ከተመለከት ነው በኋላ እጅግ በርካታ ፈላጊዎችን ማፍራት የቻለ ተጫዋች ነው። በአትሌቲክ ቤልባኦ ቤትም እንዲሁ አስደናቂ ውድድር አመትን ዘንድሮ ማሳለፍ ችሏል። 12 የሊጎሎችን ጭምር ማስቆጠር የቻለበትን የውድድር ዓመት ነው ዘንድሮ የተመለከት ነው እና ታዳጊ ሆነው ገና ሀያ ሁለት ዓመቱ ነው ታዳጊ ሆነው እንግዲህ ዋጋቸው እጅጉን ከፍ እያሉ ከሚገኙ ተጫዋቾች መካከል አንደኛው ተብሎ የሚጠቀሰው ተጫዋች ነው። የስፔናዊ የአትሌቲክ ቢልባኦ ተጫዋች እና በዚህ የዝውር መስኮትም ስሙ በስፋት መነሳቱን ቀጥሏል። በእርግጥ ባለፉት የዝውር መስኮቶችም በተለይ በጥሬ ተጫዋቾች የዝውር መስኮትም ይህ ተጫዋች ከሰሜን ለንደኑ ክለብ አርሰናል ጋር ጭምር ስሙ በስፋት ሲነሳ እንደነበር የምናስታውሰው ነው። አርሰናሎች በተለይ በዛ ቦታ ላይ የሊያንድሮ ትሮሳርድ እና የጋብሪኤል ማርቲኔሊን እንቅስቃሴ ከተመለከቱ በኋላ በዝውውር ገበያው ላይ ከሚፈልጓቸው ተጫዋቾች መካከል አንደኛው ተብሎ የሚጠቀሰው እንደውም በርካታ ዘገባዎች በግንባር ቀደምትነት ወይም ፕላን ኤ ብለው የሚያነሱ ተጫዋች የነበረው ኒኮ ዊሊያምስ ነው። ነገር ግን የተጫዋቹ ደሞዝ ጉዳይ ግን ለአርሰናሎች እጅጉን አሳሳቢ እንደነበር የሚያሳዩ ሪፖርቶች በተደጋጋሚ ይወጡ እና ሌሎች ኢላማዎችን እንዲፈልጉ ደግሞ አስገድዷቸው ነበር። ከኒኮ ዊሊያምስ ውጪ ከሌሎች ተጫዋቾች ጋር አርሰናሎች ስማቸው በስፋት እንዲነሳ አድርጎ ነበር። አሁን ላይ ግን የዚህ ተጫዋች ፉክክር ጉዳይ ይህንን ተጫዋች ለማስፈረም የሚደረገው ፉክክር የበረታበት ጊዜ ሊሆን እንደሚችል ነው የሚያሳዩ መረጃዎች እንግዲህ እየወጡ የሚገኙት ሌሎች ክለቦችን እንመለከታለን። አርሰናል ቤት ከተመለከተን ግን እንግዲህ የከንት ተጫዋች ላይ የሚፈልጓቸው ዝርዝሮችን ከዚህ በፊትም በነበሩ ፕሮግራሞቻችን ላይ ማንሳታችን ይታወሳል። ሊሮይ ሳኒ አንደኛው ነበር። ሊሮይ ሳኒ አሁን ላይ የጋላት ሳራይ ተጫዋች መሆኑ ተረጋግጧል። ስለዚህ አርሰናል ይህንን ተጫዋች የማስፈረም እድል የለውም። ሌላኛው ሮድሪጎ ነበር። ሮድሪጎ ጓይሽ በሪያል ማድሪድ ሊቆይ የሚችልበት ዕድል አሁንም ሰፊ እንደሆነ ነው እየተገለጸ የሚገኘው በተለይ አሰልጣኝ ሻቪ አሎንሶ ወደ ሪያል ማድሪድ መምጣቱን ተከትሎ በጣም ደስተኛ እንደሆነ የሚያሳዩ ዘገባዎች እየወጡ ነው። ተጫዋቹ ጭምር በኢንስታግራም አካውንቱ ላይ አሁን ደስተኛ ነኝ የሚል አይነት ሀሳብ ጭምር መስጠቱ ይታወሳልና አርሰናል ምናልባት ይህንንም ተጫዋች የማስፈረም እድሉ ጠባብ ሊሆንበት እንደሚችል እየተገለጸ ነው። ሌላኛው ሞርጋን ሮጀርስ ነው። ከዚህ ተጫዋች ጋርም ፍላጎቶች እንዳለው ቢገለጽም ትናንትና የወጡ ሪፖርቶች እንደሚያሳዩት ለዚህ ተጫዋች አርሰናሎች ምንም አይነት እንቅስቃሴ እያደረጉ እንደማይገኝ ነው መረጃዎችን እየሰማን የምንገኘው። መሐመድ ቁዱስ ሌላኛው በአርሰናል እቅድ ውስጥ ያለ ተጫዋች ነበር። ነገር ግን እሱም ዘንድሮ ለዌስትሃም ዩናይትድ ይሄ ነው የምንለው አይነት እንቅስቃሴን አላሳየም። በእርግጥ ከአያክስ ከመጣ በኋላ በዌስትሃም በጣም ድንቅ ተጫዋች እንደነበረ አስመልክቶ ነበር። ነገር ግን በዘንድሮ የውድድር ዓመት ጥሩ ጊዜያቶችን ማሳለፍ አልቻለም እና በአርሰናል ቤት ውስጥ ገብቶ ሁነኛ ተጽዕኖን መፍጠር ይችላል ወይ በርካቶች በጥያቄ ምልክት ውስጥ የሚያስቀምጡት ጉዳይ ከመሆኑ ጋር በተያያዘ እንግዲህ የመሳካት እድሉ ጠባብ ነው ተብሎ ይታሰባልና ብቸኛው የሚቀረው አማራጭ ሊሆን የሚችለው አሁን ላይ ኒኮ ዊሊያምስ ነው። ነገር ግን አርሰናሎች ይህንን ተጫዋች ለማስፈረም በጣም ትልቅ ፉክክር ማድረግ እንደሚጠበቅባቸው ነው የሚገለጸው። ምክንያቱም ባርሴሎና፣ ባየር ሚኒክ እና ቸልሲ በዚህ ዝውውር ውስጥ በጣም በንቃት እየተሳተፉ ቢገኙላቸው፣ በተለይ ባየር ሚኒክ እና ባርሴሎና ለዚህ ተጫዋች በሚደረገው ፉክክር ውስጥ ግንባር ቀደም ቦታ ላይ እንደሚቀመጡ የሚያሳዩ መረጃዎች አሉ። ከአርሰናልም የተሻለም ደረጃ ላይ እንደተቀመጡ ይህንን ተጫዋች ለማስፈረም እድላቸው ከፍ ያለ እንደሆነ እየተገለጸ ይገኛል። እንግዲህ ከትናንትና በፊት በነበሩ ዘገባዎች ላይ ባርሴሎና ለዚህ ተጫዋች ያን ያክል እንግዲህ እንቅስቃሴዎችን ያደርጋል ተብሎ አይጠበቅም ነበር። ምክንያቱም ባርሴሎና እንግዲህ አሁን ላይ ትልልቅ ዋንጫዎችን ማምጣት ቢችልም በፋይናንሻል ረገድ ግን አሁንም ቡድኑ እንግዲህ ወደ ማንሰራራቱ እየመጣ ቢሆንም የተወሰኑ ነገሮች እንደሚቀሩ እና ትልልቅ ዝውውሮችን በትልልቅ ገንዘቦች ለመፈጸም አሁንም አዳጋች እንደሚሆን ይታመናል እና የኒኮ ዊሊያምስ ዝውውር ደግሞ እንግዲህ በትልቁ ከሚዘዋወሩ ወይም ትልቅ ገንዘብ ይወጣባቸዋል ተብሎ ከሚጠበቁ ተጫዋቾች መካከል መሆኑ ባርሴሎናን ከዚህ ዝውውር ሊያፈገፍግ ይችላል የሚሉ መረጃዎች ከትላንትና በፊት በነበሩ ዘገባዎች ላይ ሲወጡ ነበር። ትላንትና ምሽት ላይ ወጡ ሪፖርቶች እንደሚያሳዩት ግን ነገሮችን በሙሉ ቀይር ሊያደርጉ ዘገባዎች ናቸው እየወጡ የሚገኙ ተጫዋቹ። በተለይ ከላሚን ያማል ጋር በጣም ጓደኛ እንደሆነ ይነገራል። በስፔን ብሔራዊ ቡድንም እንግዲህ ያላቸው ፍቅር በደንብ የሚነገር ጉዳይ ነው። ሁለቱ የቅርብ ጓደኛሞች እንደሆኑ ይገለጻሉ፣ ኒኮ ዊሊያምስ እና ላሚን ያማል። ስለዚህ ሁለቱ በአንድ ቡድን የመጫወት ፍላጎት እንዳላቸው ጭምር ይገለጻል እና ተጫዋቹ ደመወዙንም ጭምር ለመቀነስ ፈቃደኛ ነው የሚሉ ሪፖርቶች ደግሞ ትናንትና ትልልቆቹ የስፔን ሚዲያዎች በተለይ ለባርሴሎና ቅርብ ናቸው ተብለው የሚነሱም እነ ሙንዶ ዲፖርቲቮ ጭምር በስፔን እንዲሁ ተነባቢ ጋዜጦች የምንላቸው እነ ማርካ ጭምር ይህንን መረጃ እያጋሩት ነው እና ምናልባት ኒኮ ዊሊያምስ ፍቃደኝነቱን ለባርሴሎና ወይም ቅድሚያነቱን ለባርሴሎና ሊሰጥ እንደሚችል የሚያሳዩ ሪፖርቶችን ነው ከትናንትና ጀምሮ ደግሞ እየሰማን የምንገኘውና ይሄ ዝውውር ሌላ መንገድ ወይም ሌላ ትዊስት ሊኖረው እንደሚችል የሚያሳዩ ምንጮችን ነው። ትናንትና እየሰማን የምንገኘው ባርሴሎናም ይህንን ተጫዋች የማስፈረም ፍላጎቶች እንዳሉት ስፖርቲንግ ዳይሬክተር የሆነው ዴኮ እየተናገረ ይገኛል። ከዚህ ተጫዋች ጋርም ንግግሮች እንደተደረጉ ጭምር የሚያሳዩ ሪፖርቶች እየወጡ ነው። የቡድኑ አሰልጣኝ የሆነው ደግሞ ሃንሴ ፍሊክ እንግዲህ ከተጫዋቹ ጋር ንግግር እንዳደረገና የተጫዋች ቢመጣ እሺታውን እንደሚቀበል ጭምር የሚገልጹ ደግሞ ሪፖርቶች እየወጡ ነው። በእርግጥ በውድድር ዓመቱ በዘንድሮ ራፊኒሃን በዛ ቦታ ላይ ተጠቅመውት በጣም ስኬታማ የውድድር ዓመትን ማሳለፉን እናስታውሳለን ራፊኒሃ ነገር ግን ከእድሜ ጋር ግን በተያያዘ ኒኮ ዊሊያምስ ረጅም ጊዜ ይህንን ቡድን ማገልገል የሚችል ተጫዋች እንደሆነ ይታመናል። አሁን ላይ እንግዲህ ባርሴሎና ቤት ውስጥ በጣም ታዳጊ የሚባሉ ከዋከብቶች እያፈሩ ይገኛሉ። ላሚን ያማል አስራ ሰባት ዓመቱ ላይ ነው የሚገኘው አማካይ ቦታ ላይ ያሉት እነ ፔድሪ እነ ፓብሎ ቶሬ ጭምር በርከት ያሉ ተጫዋቾች እንዲሁን በተከላካይ ስፍራ ላይ ፓው ኩባርሲ ጭምር ታዳጊ የሚባሉ ተጫዋቾች ናቸው በቡድኑ ላይ አሁን ላይ እየተመለከተን የምንገኘው እና ሌላኛው ኒኮ ዊሊያምስን በዚህ ቡድን ውስጥ እንግዲህ በማካተት ለረጅም ጊዜያቶች በእነዚህ ታዳጊዎች የመቀጠል ሀሳብ እንዳላቸው የሚያሳዩ ሪፖርቶች እየወጡ ነው እና ሃንስ ፍሊክ ይህንን ዝውውር እንደሚፈልገው ጭምር የሚያሳዩ ዘገባዎች በተደጋጋሚ እየወጡ ይገኛሉ። አሁን ላይ እንግዲህ ኒኮ ዊሊያምስ በአትሌቲክ ቢልባው ቤት ሁለት መቶ እና ከዛ በላይ ሳምንታዊ ደሞዝ እንደሚከፈለው ይነገራል። በዓመት 12 ሚሊዮን ዩሮ አካባቢ እንግዲህ ክፍያዎችን እንደሚያገኝ ነው ዘገባዎች እየወጡ የሚገኙትና ተጫዋች እንግዲህ ወደ ባርሴሎና የማምራት ፍላጎት እንዳለው ግን ትናንትና ከተገለጸ በኋላ ባርሴሎና በድጋሚ በዚህ ዝውውር ላይ ማንሰራራቱን የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። አሁን ላይ ለዚህ ተጫዋች ዝውውር ምናልባት ሃምሳ ስምንት ሚሊዮን ዩሮ ባርሴሎና ማቅረብ ያለበት ገንዘብ እንደሆነ እየተገለጸ ነው። ሳምንታዊ ደመወዙን ለመቀነስም ፍላጎቶች እንዳሉት እየተገለጸ ይገኛል። ስለዚህ እንግዲህ ከላሚኒ ያማል ጋር ቅርርብን ያላቸውን ቅርርበት ደግሞ ተመልክተው ባርሴሎናዎች ይህንን ተጫዋች ለማስፈረም ቀላል መንገዶችን ሊጠቀሙ እንደሚችሉ ነው የሚነገረው። ባየር ሙኒክም ግን በዚህ ዝውውር ላይ የዋዛ እንዳልሆነ ነው እየተገለጸ የሚገኘው። ዘንድሮ በተለይ የኪንግስሌይ ኮመንን ግልጋሎት በደንብ ማግኘት አልቻሉም በጉዳት ምክንያት። ሌላኛው በዛ ቦታ ላይ የሚጫወተው ሰርጅ ናብሪም እንደ ከዚህ ቀደሙ አቋሙ ላይ አይገኝም አሁን ላይ። እንዲሁ ደግሞ ከእድሜ ጋር በተያያዘ እየገፋ የሚገኝ ተጫዋች ነው። ሌሎቹ ተጫዋች ሌሮይ ሳኔ ደግሞ ከክለቡ ጋር ተለያይቷል። ቶማስ ሙለርም ይሄ ውድድር አመቱ የመጨረሻው እንደነበር መግለጹ ይታወሳል። እና በዛ ቦታ ላይ የግድ ተጫዋቾችን ማስፈረም እንዳለባቸው የሚታወቅ ጉዳይ ነው፣ እንዲሁ በባየር ሚኒክ ቤት። ስለዚህ በዚህ ቦታ ላይ ደግሞ ማስፈረም ከሚፈልጓቸው ዝርዝሮች ውስጥ መካከል በግንባር ቀደምትነት ወይም በአንደኝነት ያስቀመጡት ኒኮ ዊሊያምስን ነው። በእርግጥ ሌሎች ኢላሞችም አሏቸው። የብራይተኑን ካውሮ ሚቶማን ጨምሮ ሌሎች ተጫዋቾችንም እንደሚመለከቱ ሰምተናል። ነገር ግን ባየር ሚኒኮች የዚህ ተጫዋች በጣም ቀንደኛ ፈላጊዎች፣ ትላንትና ምሽት ወደ ባርሴሎና ማምራቱን ከመናገሩ መፈለጉን ከመናገሩ በፊት ባየር ሚኒክ ለዚህ ዝውውር ቀዳሚው ክለብ ተብሎ ይነሳ ነበር። ነገር ግን አሁን ላይ ባርሴሎና ይህንን ዝውውር ትዊስት አድርጎ ወደ ራሱ ለማምጣት በጣም በትልቁ እየተንቀሳቀሰ እንደሚገኝና የተጫዋቹ ፍላጎት ደግሞ ወደ ካታላኑ ክለብ ባርሴሎና ለመሆኑ ደግሞ እንግዲህ ፍንጮች መነገራቸው ቼልሲ ሆና የተሻለ ድል እንዲኖረው አድርጓል። ባየር ሚኒክን በዚህ ዝውውር ውስጥ አለ። ሌላኛው ቼልሲ ነው። እንግዲህ በመጠኑም ቢሆን እዚህ ተጫዋች ላይ ፍላጎት አለው። ነገር ግን ከነዚህ ከጠቀስኳቸው ቀደም ብዬ ከጠቀስኳቸው ሶስት ክለቦች አንጻር ግን ቼልሲ ያን ያክል ፍላጎት አለው ተብሎ አይነገርም። ምክንያቱም አሁን ላይ ሙሉ ትኩረቱን የቦሪሲያ ዶርትመንዱን ጄሚ ባይኖ ጌቴንስን የማስፈረም እንቅስቃሴ ላይ ነው የሚገኙት፣ እና እዛ ቦታ ላይ እሱን ተጫዋች ካስፈረሙ ፔድሮ ኔቶ በዛ ቦታ ላይ የሚጫወት ተጫዋች ነው እና እንዲሁ ደግሞ የ ሙካይሎ ሙድሪክም ጉዳይ እስካሁን እልባት ያላገኘ ጉዳይ ጋር ከመሆኑ ጋር በተያዘ ኒኮ ዊሊያምስ ሌላ ተጨማሪ ተጫዋች ከመሆኑ ጋር በተያዘ እዛ ቦታ ላይ እንግዲህ ሌሎች አማራጮች ከመኖራቸው ጋር በተያዘ አሁን ላይ ቼልሲ እዚህ ዝውውር ላይ በንቃት ይሳተፋል ተብሎ አይጠበቅም። ስለዚህ አሁን ላይ በፍክክሩ የሚሆነው በባርሴሎና በባየር ሚኒክ እና በአርሰናል መካከል እንደሚሆን በርካቶች እየገመቱ ነው። አርሰናሎች ቅድም እንዳልኳችሁ አማራጮቻቸውን እያጡ ነው። ሊሮይ ሳኔ ወደ ጋላታሰራይ ይሄዷል። ሮድሪጎ ሊቆይ እንደሚችል ነው እየተነገረ የሚገኘው። ከሞርጋን ሮጀርስ ጋርም ያን ያክል ፍላጎት እንዳላቸው አይነገርም። ስለዚህ አሁን ላይ ያላቸው አማራጭ ኒኮ ዊሊያምስን በሚጠይቀው ገንዘብ ማስፈረም ነው። እንደውም የቀድሞ የአርሰናል አሰልጣኝ የነበሩት አርሰን ቬንገር ጭምር አንድ ሀሳባቸውን ሲሰጡ ሰምተናል። እንግዲህ እኔ ከተመለከትኳቸው እና አርሰናል አሁን እየተመለከታቸው ከሚገኙ እጩዎች መካከል አርሰናል ቢመጡ ብዬ የምመኛቸው ኒኮ ዊሊያምስ እና ቪክተር ዮከርሽ ነው የሚል አይነት ሀሳብን ጭምር የቀድሞ አሰልጣኝ አርሰን ቬንገር እየተናገሩ እንደሚገኙ ነው ዘገባዎች እያሳዩ የሚገኙት። ስለዚህ የዚህ ተጫዋች የዝውውር ጉዳይ በእነዚህ ሶስት ክለቦች መካከል መሆኑ አይቀሬ እንደሆነ ነው ዘገባዎች የሚያሳዩ። ትራንስፈር ማርኬት እንግዲህ አሁን ላይ ያላቸው ነው የገበያ ዋጋ ወይም ማርኬት ቫሊዩን እንግዲህ በመገመት የሚታወቅ ተቋም ነው፣ እና አሁን ላይ የተጫዋች እስከ ሰባ ሚሊዮን ዩሮ ጭምር ሊያወጣ እንደሚችል የሚያሳዩ ሪፖርቶችን ነው ትራንስፈር ማርኬት እያወጣ የሚገኘውና በገበያው ላይ ከሚፈለጉ ወጣት ኮከቦች መካከል አንደኛው ነው። ኒኮ ዊሊያምስ ወደ ባርሴሎና፣ ወደ አርሰናል ወይስ ደግሞ ወደ ባየር ሚኒክ የሚለው ጉዳይ ደግሞ በቀጣይ ጥቂት ቀናት ይወሰናል ተብሎ ይጠበቃል። የዝውውር ጉዳዮቹን እንደዚህ ነው እንግዲህ እየቃኘን የምንገኘው። ውድ ቤተሰቦቻችን አሁንም ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። በመቀጠል ደግሞ 240 ሰከንድ ወደሚለው ፕሮግራማችን ወይም ወደ አጫጭር የዝውውር ጉዳዮችን ከሁሉም ክለቦች መራርጠን ወደምናነሳበት ፕሮግራም ነው ወደ እናንተ የምናደርሰው። አሁንም አብሮነታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፏድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። እንዲሁ ደግሞ ቪዲዮችንን ላይክ እያደረጋችሁ እንድታበረታቱን ነው በአክብሮት የምንጋብዘው። 240 ሰከንድ የሚለውን ፕሮግራማችንን ተከታትለን እንመለሳለን። አሁንም አብራችሁ ይቆዩ። ሊቨርፑሎች በዝውውር መስኮቱ ላይ አሁንም በንቃት መሳተፋቸውን እየቀጠሉ ነው በተለይ የባየር ሌቨርኩዘኖቹን ሁለቱን ተጫዋቾች ጀረሚ ፍሪምፖንግን ና ፍሎሪያን ቨርትስን እንዲሁ ደግሞ የቦርን መዞን ሚሎስ ኪርኬዝን ካስፈረሙ በኋላ ደግሞ አሁን ላይ እንግዲህ እነዚህ ሁለት ተጫዋቾች ፊርማ እስካሁን ይፋ አልተደረገም የፍሎሪያን ቨርትስ ና የሚሎስ ኪርኬዝ ነገር ግን ሊቨርፑል እንደሚያስፈርሟቸው ይታሰባል ከእነዚህ ፊርማዎች ደግሞ መጠናቀቅ በኋላ ብራድሊ ባርኮላን የማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት ሊቨርፑል የ22 አመቱን ፈረንሳዊ አጥቂ ብራድሊ ባርኮላ ለማስፈረም ዝግጁ ናቸው። የ22 አመቱ የባየር ሊቨርኩዘኑን ተጫዋች ፍሎሪያን ቨርትስን ስምምነት ካጠናቀቁ በኋላ ሙሉ ለሙሉ ፊታቸውን ወደዚህ ተጫዋች እንደሚያዞሩ ነው ዘገባዎች እየጠቆሙ የሚገኙት። አስቶን ቪላ፣ ኒውካስል ዩናይትድ እና ቶትንሃም ደግሞ አሁን ላይ የ25 አመቱን እንግሊዛዊ የክንፍ መስመር ተጫዋች ጄደን ሳንቾን ለማስፈረም ፍላጎት አላቸው። ጄደን ሳንቾ ወደ ቸልሲ በውሰት ካመራ በኋላ በገንዘብ ጉዳዮች ሳይስማማ ቀርቶ ስምምነቱን ቋሚ ማድረግ አልቻለም። ስለሆነም ወደ ማንቸስተር ዩናይትድ ተመልሷል። በማንቸስተር ደግሞ ይቆያል ተብሎ አይታሰበም። በቀጣይ አስተን ቪላ፣ ኒውካስል ና ቶትንሃም ከእንግሊዝ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ይገለጻል። በተለይ ደግሞ ዌስትሃም ዩናይትድም ይህንን ተጫዋች ለማስፈረም በመከታተል ላይ እንዳሉ ነው ዘሰን መረጃውን እያጋራው በዚህ የውድድር አመት ሌላኛው የጨዋታ ጊዜን እያጣ የሚገኘው የማንቸስተር ሲቲ ኮኮብ ጃክ ግሪሊሽ ነው። የ29 አመቱ እንግሊዛዊ አጥቂ ጃክ ግሪሊሽ ከማንቸስተር ሲቲ ለማስፈረም የሚደረገው ውድድርን ኤቨርተን እና ኒውካስል ዩናይትድ እየመሩት እንደሆነ ይገለጻል። ከወደ ጀርመንም አንዳንድ ፈላጊው ክለቦች ያሉት እንዲሁ፣ በጣሊያንም ናፖሊ የዚህ ተጫዋች ፈላጊ እንደሆነ ይገለጻል። ነገር ግን ተጫዋቹ በእንግሊዝ መቆየትን ምርጫውን ካደረገ ኤቨርተን እና ኒውካስል ዩናይትድ ለዚህ ተጫዋች መዳረሻ መሆን የሚችሉ ክለቦች እንደሆኑ ነው እየተገለጸ የሚገኘው። የዩራጓዊ አጥቂ ዳርዊን ኑኔስ በዚህ ክረምት ከሊቨርፑል ጋር እንደሚለቅ አሁን ላይ እየተረጋገጠ የመጣ መረጃ ይመስላል። የሳውዲው ክለብ አል ሂላልን ጨምሮ ሌሎች በአውሮፓ የሚገኙ አንዳንድ ክለቦችም እዚህ ዩራጓዊ ተጫዋች ላይ ፍላጎት እንዳላቸው ይገለጻል። የ25 ዓመቱ ተጫዋች ከአንፊልድ የሚለቅበት ጊዜ መቅረቡን የሚያሳዩ መረጃዎች እየወጡ ነው። ከወደ ስፔን፣ ከወደ ጣሊያን እንዲሁ እሱን የሚፈልጉ ክለቦች ብቅ ብለዋል። ከወደ ስፔን እንግዲህ አትሌቲኮ ማድሪድ የዚህ ተጫዋች ፈላጊ እንደሆነ ይገለጻል። ሌላኛው የሊቨርፑል ተጫዋች የሆነው ጃሬል ኳንሳ ደግሞ በባየር ሌቨርኩዘን እየተፈለገ የሚገኝ ተጫዋች ነው። የ22 ዓመቱ የተከላካይ ስፍራ ተጫዋች ጃሬል ኳንሳ በኤሪክ ቴንሃግ በሚመራው ባየር ሌቨርኩዘን ፍላጎት እቅድ ውስጥም እንዳለ የሚያሳዩ መረጃዎች ደግሞ እየተገለጹ ይገኛሉ። አትሌቲክ ቤልባኦ ከ22 ዓመት ስፔናዊ የክንፍ መስመር ተጫዋች ኒኮ ዊሊያምስ ጋር ከባየርሚኒክ ከአርሰናል እና ከቼልሲ ጋር ያላቸውን ፍላጎት ለማቆም የደሞዝ ጭማሪና የኮንትራት ማራዘሚያ ለመስማማት ተስፋ አድርገዋል ሲል ማርካ የተባለው የመረጃ ምንጭ እየገለጸ ይገኛል። ደሞዙን ከፍ አድርገው በክለቡ ለማቆየትም ሙከራዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ኒኮ ዊሊያምስ ለባየር ሚኒክም እንግዲህ እንደተናገረው ከሆነ ወደ ጀርመን ለመዘዋወር ክፍት እንደሆነና ከ ሊጋው ሻምፒየን ጋርም እየተነጋገረ እንደሚገኝ የሚያሳዩ መረጃዎች ይወጣሉ። አርሰናልም የዚህ ተጫዋች ፈላጊ እንደሆነ የሚታወቅ ጉዳይ እንደሆነ ነው የሚገለጸው። ሌላኛው ኤቨርተን ወልቭስና ፉልሃም እንዲሁ ዌስት ሀም ዩናይትድም ከለቀቀ በኋላ ወኪል የሆነው የሰላሳ ሁለት አመቱ የቼክ ሪፐብሊክ የመስመር ተከላካይ ቭላድሚር ኩፋልን ለማስፈረም ሙከራዎችን የሚያደርጉ በርከት ያሉ ክለቦች እንዳሉ እየተገለጸ ይገኛል። ኤቨርተን ወልቭስና ፉልሃም ደግሞ ይህንን ተጫዋች ይፈልጉታል። ዌስትሃምን ከለቀቀ በኋላ አሁን ላይ እንግዲህ ነጻ ወኪል እንደሆነ ይታወቃል። ኩፋል እና እነዚህ ሶስት ክለቦች ይህንን ተጫዋች ለማስፈረም ሙከራዎችን ማድረጋቸው እየቀጠሉ እንደሆነ ነው ዘገባዎች እየጠቆሙ የሚገኙት። ቸልሲዎች የሰርቢያዊውን ግብ ጠባቂ ፔትሮቪችን ለሽያጭ እያቀረቡ ሲሆን ሊድስ ዩናይትድ የ25 ዓመቱን ተጫዋች ለማስፈረምም ከሚፈልጉ ክለቦች መካከል እንደሆኑ እየተነገረ ነው። ከማንቸስተር ዩናይትድ ጋር ደግሞ የተያዙ አንዳንድ ጉዳዮችን እናንሳ። ማንቸስተር ዩናይትድ በዝውውር መስኮቱ ላይ እንግዲህ በንቃት ከሚሳተፉ ክለቦች መካከል አንደኛው ነው። በተለይ ዘንድሮ ያስመዘገቡትን ውጤት ለመቀልበስ በቀጣይ የውድድር ዓመት የግድ ተጫዋቾችን እንግዲህ ጥሩ ተጫዋቾችን ለአሰልጣኝ የሩበን አሞሪም ማቅረብ እንዳለባቸው እያመኑ ይመስላሉ፣ እና የተለያዩ ዝውውሮችን ለማድረግ ሙከራዎችን እያደረጉ ነው። እንግዲህ የመጀመሪያ የፈራማቸው ማቲያስ ኩኛህን ሰሞኑን በተለይ ማስታወቃቸው የሚታወስ ነው። ትናንትና እንደውም ከይፋዊ ቴሌቪዥን ጣቢያው ጋር ከማንቸስተር ነተር ቴሌቪዥን ጣቢያ ጋር ቆይታን አድርጎ ነበር እና በርከት ያሉ ሀሳቦችን ነው ያነሳው የተጫዋች በተለይ አሰልጣኝ ሩበን አሞሪም ላይ በጣም ትልቅ እምነት እንዳለው ጭምር ተናግሯል። በስፖርቲንግ ሊዝበን እና በፖርቱጋል የሰሩት እንግዲህ ታሪክ ነው እና በጣም አስደናቂ ቡድን መስራታቸውን ይናገራል። እናም በማንቸስተር ዩናይትድ ይህንን ነገር ማድረግ እንደሚችሉ ና ዓለምን መቆጣጠር የሚችል ቡድን መስራት የሚችል በጣም ወጣት አሰልጣኝ እንደሆነ ይናገራል። በአሰልጣኝ የሩበን አሞሪም ና እንዲሁ ደግሞ በብራዚል ብሔራዊ ቡድን በካርሎ አንቸሎቲ ስር መሰልጠኑ በጣም እንግዲህ ከልቡ ደስ እንዳለው ጭምር ነው ማቲያስ ኩኛህ እየተናገረ የሚገኘው። የልጅነት ክለቤ ነው ብለዋል ማንቸስተር ዩናይትድን ከልጅነት ጀምሮ የምከታተሉ አይነት ቡድን ነበር ሲል ይናገራል። እንደውም ሲናገር በልጅነቴ ኳሶችን የምንመለከት ወይም ፕሪሚየር ሊግን መመልከት በጣም እንወድ ነበር፣ ሁላችንም ቤተሰቦቻችን። እናም በቤታችን ደግሞ ቴሌቪዥን አልነበረም ሲል ይናገራል። ሁላችንም ይህንን ጨዋታ ለመመልከት ወይም የፕሪሚየር ሊግ ጨዋታዎችን ለመመልከት አያታችን ቤት ነበር የምንሄደው እና አያቴ ትልቅ ቴሌቪዥን ነበራቸው እሳቸው ቤት እየሄድን ነበር ኳሶችን የምንመለከተው። እና ደግሞ አያቴ ከልጅነታቸው ጀምሮ የማንቸስተር ደጋፊ እንደነበሩ ይነግሩናል። እኔም ደግሞ የማንቸስተር ደጋፊ እንደሆንም ይወተውቱ ነበረና ያኔ ነው ከማንቸስተር ጋር በፍቅር የወደኩት ሲልም ብራዚላዊው ማቲያስ ኩኝህ ይናገራል። በተለይ ደግሞ የዌን ሩኒ ማድናቂ እንደሆነ ጭምር ነው የሚናገረው። ከዛ በተጨማሪ ግን በማንቸስተር ዩናይትድ ቤት አይረሴ እግር ኳስ ተጫዋቾች እንደነበሩም ጭምር ይናገራል። እሱ እየተመለከታቸው የነበሩ ክሪስቲያኖ ሮናልዶን ጭምር በደንብ እንደሚያደንቃቸው ጭምር ነው ማቲያስ ኩኛ የተናገረውና ከልጅነቱ ጀምሮ የማንቸስተር ዩናይትድ ደጋፊ እንደነበር ሀሳቡን ሰጥቷል። ማንቸስተር ዩናይትድን መቀላቀሌ አሁን እንግዲህ በአውሮፓ ቻምፒየንስ ሊግ ውድድር ላይ የለም እንዲሁ ደግሞ ዘንድሮ በጣም አስከፊ የሚባለው የውድድር ዓመት ያሳለፉትና እንግዲህ መቀላቀሌ ምን ያክል ክለቡን እንደምወደው ማሳያ ይሆናል ሲልም ጭምር ነው ማቲያስ ኩኛ የተናገረው። ትናንትና በጣም ሰፊ የሚባሉ ነገሮችን ነው ከማንቸስተር ዩናይትድ ቴሌቪዥን ጣቢያ ጋር ሀሳቡን ያነሳው። በቀጣይ ግን ጥሩ ጥሩ ተጫዋቾች መምጣት እንዳለባቸው ና እሱ ግን የሚችለውን ነገር ሁሉ አድርጎ ይህንን ቡድን ለመርዳት ፍላጎቶች እንዳሉት ጭምር ብራዚላዊው የማንቸስተር አዲሱ ፈራሚ ማቲያስ ኩኛ ተናግሯል። በቀጣይ ደግሞ ማንቸስተር ሰነትሮች የብራያን ምቤሞን ዝውውር ለማጠናቀቅ ሙከራዎችን እያደረጉ እንዳሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ነገር ግን የዚህ ተጫዋች የዝውውር ጉዳይ በጣም ከባድ ሊሆን እንደሚችል የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ምክንያት ከተባለ ደግሞ ቶትናም ሆትስፐርስም ይህንን ተጫዋች ለማስፈረም በጣም በትልቁ እየተንቀሳቀሰ ነው። ሰባ ሚሊዮን ፓውንድ ጭምር ሊያቀርብ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። ቶተንሃም ሆትስፐርስ እንግዲህ አሰልጣኝ አንጌ ፖስት ኮግሉን ካሰናበተ በኋላ አዲስ አሰልጣኝ ሾሟል። አዲሱ አሰልጣኝ ደግሞ የብሬንትፈርዱ አሰልጣኝ ቶማስ ፍራንክ ናቸው። ይህ ተጫዋች ደግሞ የብሬንትፈርድ ተጫዋች ነበር እና ከቶማስ ፍራንክ ጋር በደንብ የሚተዋወቅ ተጫዋች ነው ብሪያኒን ምቤሞ። ስለዚህ አሰልጣኙ ይህንን ተጫዋቻቸውን ወደ ቶትንሃም ይዘው መሄድ እንደሚፈልጉ የሚያሳዩ ሪፖርቶች እየወጡ ነው። ስለዚህ ይህንን ተጫዋች ለማስፈረም ቶትናም ሆትስፐርስ ሰባ ሚሊዮን ፓውንድ አካባቢ አቅርበዋል። ማንቸስተር ዩናይትድ ደግሞ ስልሳ ሚሊዮን ፓውንድ በላይ ማቅረብ ፍላጎት እንደሌለው እየተነገረ ነው። ብሬንትፎርድ ደግሞ ይህንን ጥያቄያቸውን ውድቅ አድርገዋል። ስለዚህ ቶትናም የተሻለ ገንዘብ ይዞ እየቀረበ የሚገኝ ቡድን ነው። ከዚያ በተጨማሪ ደግሞ አሰልጣኙ ደግሞ ቶማስ ፍራንክ ደግሞ የብሬንትፎርድ አሰልጣኝ ነበሩና ከብሪያን ምቤሞ ጋር በደንብ የሚተዋወቁ እንግዲህ አሰልጣኝና ተጫዋች ናቸው እና ይህ ካሜሮናዊ ተጫዋች ምናልባት አሁን ልቡ ላይ ማንቸስተር ናይትድን እንደሚፈልግ ይነገራል። ነገር ግን ወደ ቶትንሃምም ሊያመራ የሚችልበት እድል እንዳለ ግን ትናንትና ዘ አትሌቲክ እና ሚረር የተባሉ የመረጃ ምንጮች ይህንን እየገለጹት ይገኛሉና ማንቸስተር ናይትሮች በዚህ የዝውውር መስኮት ላይ ብሪያኒን ቤሞን ለማስፈረም በትልቁ እየተንቀሳቀሱ ቢሆንም ከቶትንሃም ጋር ትልቅ የሚባል ፉክክር እየጠበቃቸው እንደሚገኝ ነው ዘገባዎች እያሳዩ የሚገኙት። በቀጣይ ደግሞ ብሪያኒን ቤሞን ያስፈረም ይሆን ወይ እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ከእሱ በተጨማሪ ግን ቪክተር ዮከርሽንም እንዲሁ ለማስፈረም በትልቁ ፉክክር ያደርጋሉ። ከአርሰናል ጋር ትልቅ ፉክክር ውስጥ እንደሚገቡ ይጠበቃል። ነገር ግን አሁን ላይ ዋነኛ ኢላማቸው መጀመሪያ ብሪያን ምቤሞን ዝውውር ማጠናቀቅ ነው። ከዛ በኋላ ነው ወደ ቪክተር ዮከርሽ ዝውውሮች ያመራሉ ተብሎ የሚታሰበው። ምክንያቱም እንግዲህ የብሪያን ምቤሞና የማቲያስ ኩኝህን ዝውውር ካጠናቀቁ በኋላ ምናልባት ማንቸስተር የአጥቂ መስመር ተጫዋች እንኳን ማስፈረም የማይችሉ ከሆነ ጆሹዋ ዘርክዚን ከእነዚህ ሁለት ተጫዋቾች ጋር የመጠቀም እቅዶች እንዳላቸው ጭምር እየሰማን ነው፣ ከአንዳንድ የመረጃ ምንጮችና ያን ያክል ቪክተሪ ወከርሽ ላይ በትልቁ እንቅስቃሴ ያደርጋሉ ተብሎ እንደማይጠበቅ ነው የሚገለጹ። ተጫዋቹ በተለይ ደግሞ በአርስ ከአርሰናል ጋርም ትልቅ ፉክክር ሊጠብቃቸው ስለሚችልና አርሰናል ይህንን ተጫዋች ለማስፈረም በጣም በትልቁ ሙከራዎችን ከማድረጉ ጋር በተያያዘ እንግዲህ ምናልባት ይህ ዝውውር የማይሳካላቸው ከሆነና በአጥቂ መስመር ላይ የሚገኙ ተጫዋቾችን ማስፈረም የማይችሉ ከሆነ ማትያስ ኩኝህን ከብሪያን ምቤሞና ከጆሽዋ ዘር ከዚህ ጋር አድርገው በማጥቃት መስመሩ ላይ መጠቀም እንደሚፈልጉ ጭምር የሚያሳዩ ሪፖርቶች በማንቸስተር ዩናይትድ ቤት እየወጡ ይገኛሉ። ተጫዋቹ ግን ክለቡን ልቀቁኝ እያለ ጭምር ይገኛል። ወኪሉ ሀሳን የተባለው ሰውም እንዲሁ ወደ ፍርድ ቤት ጭምር ሊያመራ እንደሚችል የሚያሳዩ ሪፖርቶች እየወጡ ነው። ከዚህ በፊት ቃል የተገባልን ገንዘብ ወይም እንግዲህ ቪክተር ዮካሽ አምና በነበረው የዝውውር መስኮት ላይ ከክለቡ ሊለቅ እንደነበር የሚያሳዩ ሪፖርቶች ያሳያሉ። ያኔ ግን የክለቡ ፕሬዚደንት እንዲሁ ደግሞ ቫራንዳስ ይባላሉ እኚህ ሰው ከዛ በተጨማሪ ስፖርቲንግ ዳይሬክተሩ የነበረው ሁጎ ቪየና አስማምተውት በሚቀጥለው የዝውውር መስኮት ትልቅ ክለብ ከመጣ በ60 ሚሊዮን ዩሮ እንለቀሃለን የሚል አይነት እንግዲህ ቃል ገብተውለት እንደቆየና አሁን ላይ ግን ያ ቃል የተገባለት ነገር እንደተካደ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት አሁን ላይ ከ70 እስከ 80 ሚሊዮን ዩሮ ነው ልለቀህ የምንችለው የሚል አይነት ሀሳብን ነው ቫራንዳስ እየሰጡ የሚገኙትና ወኪሉ ጭምር በ60 ሚሊየን ዩሮ እለቀሃለ ብለው የፈረሙለት ወረቀት ጭምር በእጅ ይገኛል ና ፍርድ ቤት ጭምር ልንሄድ እንችላለን የሚል ጉዳዮችን እያነሳ ይገኛል ና የቪክተር ዮከርሽ ጉዳይ በጣም ውዝግብ ውስጥ እየገባ እንደሚገኝ ነው እየተመለከትን የምንገኘው ውድ ቤተሰቦቻችን ውድ ቤተሰቦቻችን ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር በነገው ፕሮግራማችን ደግሞ ዳግም ተመልሰን እንገናኛለን ለዛሬ የቅዳሜ ፕሮግራማችን ይህንን ይመስል ነበር ፎአድ ባህሩ ፕሮግራሙን ወደ እናንተ እያደረስኩኝ ቆይታን ከእናንተ ጋር አደረግኩኝ ስላደመጣችሁኝ ስለተከታተላችሁኝ ከልብ ከልብ አጥርጌ አመሰግናችኋለሁ በነገ ፕሮግራማችን ዳግም ተመልሰን እንገናኛለን መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው መልካም ቀን ይሆንላችሁ